ች እንዴት ናችሁ? ሳምንታዊ ዓለም ሸማች መሰናዷችን ተጀምሯል። የዛሬው ዓለም ሸማች መሰናዷችን ትኩረቱን የሚያደርገው የቤት ውስጥ ቁሳቁሶችን ገበያ ቅኝት ማድረግ ላይ ነው። እንግዲህ ከዚህ ቀደም እናቶቻችን ወይም ደግሞ አባቶቻችን ከኋላይ እንደምትመለከቱት በተለያዩ ሸክላ ውጤቶች የራሳቸውን ምርት አምርተው ይጠቀማሉና የቀደመ ታሪካችን እንደሚያሳየው በራሳችን እጅ የተሰሩ ስራዎችን ለራሳችን ለቤት ውስጥ ቁሳቁሶች እንገለገልበታለን። ባህላዊ እንዳለ ሆኖ ደግሞ በዘመናዊ መልኩ የምንገለገልባቸው የቤት ውስጥ ቁሳቁሶች ሳህኖች፣ መመገቢያ ሳህኖች፣ ጎድጓዳ ሳህኖች፣ የሻይ ሲኒዎች እዚሁ ሀገራችን መመረት ተጀምሯል። ከዚህ ቀደም በተለይ ደግሞ በውድ ዋጋ የምንገዛቸው እና ከተለያዩ ሀገራቶች የሚመጡ የተለያዩ የቤት ውስጥ መገልገያ ቁሳቁሶች ነበሩ። አሁን ግን በሀገራችን ተተክተው እየተመረቱ ነው የሚገኙት። ባህላችንን በጠበቀ መልኩ ደግሞ ልክ እንደዚህ ዘመናዊነቱን የያዘ በርካታ ምርቶችን መመረት ጀምረዋል። እና እንደው አሁን በተለይ ከቤት ውስጥ መገልገያ ቁሳቁሶች ጋር ተያይዞ የደረስንበት ቴክኖሎጂስ ምን ይመስላል? ከውጭ የሚመጣውንስ ምርት የመተካት አቅምስ አዳብረዋሉ ወይ? አምራቾቻችን የሚለውን እናያለን፣ ገበያውንም እናያለን፣ ሸማቾችንም እናናግራለን። ዓለም ሸማች ይቀጥላል መልሰናል ተመልካቾቻችን እየተከታተላችሁ የምትገኙት አለም ሸማች መሰናዷችን እና አሁን በመነሻነት ጎሮ አካባቢ ተገኝቺ እነዚህ ምርቶች በሀገር ውስጥ የሚመረቱ ምርቶች ብቻ የሚያመርቷቸውን ምርቶች የሚሸጡበት ሱቅ ያሉትን ምርቶች ቅኝት አደርጋለሁ እውነትስ ከውጭ የሚመጡት ምርቶችን መተካትንስ ጀምረናል የሚለውንም አብረን እና ያለን አብራችሁን ቆዩ እንግዲህ ምርቶቻችን ሁሉም የሴራሚክ ምርቶች ናቸው። የተለመዱ ፕሮዳክቶች ናቸው ከዚህ ቀደም። እኛ ደግሞ ባልተለመዱ መልኩ ይዘናቸው መተናል። ያው እንደሚታወቀው ብዙ የሴራሚክ ተጠቃሚዎች አይደለንም ከዋጋም ከጥራትም አንጻር። አሁን ላይ ደግሞ ይህንን ትንሽ ለማስተካከል እኛ ቆጆ የባለቀለም ሲኒዎችን፣ ሸክላ ሳህኖችን ይዘን መተናል። እነዚህ ሲኒዎችም፣ ሸክላ ሳህኖቹን በቀን 25 ሺ ነው የምናመርተው ፋብሪካችን ውስጥ ማለት ነው። እንዲሁም ደግሞ የሴራሚክ ጀበናዎች አሉ። እንደ ሀበሻ ባህል የተለመደው የሸክላ ጀበና ነው። እኛ ጋር ደግሞ የሴራሚክ ጀበናዎች አሉ። ሙሉ ለሙሉ ጥራታቸውን ጠብቀው የተሰሩ ናቸው። ቆንጆ ፕሮዳክቶች ናቸው። የቆሎ ማቅረቢያዎች አሉን። የወጥ መጨለፊያዎች አሉን። የካቻፕ እቃዎች አሉን። የምግብ መቢያዎች እና በተለያየ ቅርጽ የምግብ መቢያዎች እና በአራት ማዕዘንና በክብ የቡና የምናቀርብባቸው በሲኒ በተለም በብዛት በሲኒ የምናገኛቸውን እቃዎች የብርጭቆ የሻይ ማቅረቢያዎችን እናመርታለን። በምርት ሙኒክ ያደረገና ደግሞ ኤቭሪዴይ በኢትዮጵያ ማህበረሰብ ብዙ ጊዜ እህል የሚበላ ምግብ የሚበላበት የሚቀርብበት በሰፌድ ቅርጽ ትሪዎችን እና ያለ ሰፌድ ደግሞ እንደዚህ ፕሌን የሆኑ የምግብ መቢያዎችን እናመርታለን። እነዚህ ፕሮዳክቶች ሀገር ውስጥ የሚመረቱ ናቸው። ከዚህ በፊት ኢምፖርት ነበሩ፣ ከውጭ ነበር የሚገቡት። አሁን ላይ ግን መጠነኛ በሆነ ዋጋ በጥራትም በይዘታቸውም ቆንጆ ተደርገው ብዙ በሀገር ውስጥ ተሰርቷል። እነዚህ ፕሮዳክቶች እንግዲህ በጣም ወጪ የሚወጣባቸው ነበሩ ከሀገር ውጭ ስለሚገቡ ብዙ ቀረጥ ይኖራቸዋል። እኛ ግን ያንን ለመስበር እዚሁ ሀገር ውስጥ እንዲሰሩ አድርገናቸዋል። ጥራት ላይ አንደራደርም። ምክንያቱም ከዚህ በፊት የኢትዮጵያ ምርት ብዙ ጊዜ ተቀባይነት የማያገኘው የነበረው ከዚህ ባለፈው በነበረ ትውልድ የማያገኝ የነበረው የጥራት ጉዳይ ነው። ልክ የሀገር ውስጥ ምርት ነው ሲባል ቶሎ የሚበላሽ ቶሎ የሚሰብር ቶሎ የሚጠፋ ስለሚመስል አሁን መጀመሪያኛ አላማ አድርገን የተነሳ ነው ጥራታችን ላይ ነው። ምንም ነገራችን ላይ ፊኒሽንጋችን ካማረ ጥራታችን ካማረ ምርቶቻችን የማይፈለጉበት ምክንያት የለም። የመጀመሪያ ምርጫ የማይሆኑበት ምክንያት የለም። ስለዚህ ጥራትን ምንም ሳንደራደር፣ ኮምፕሮማይዝ በምንም ሁኔታ ሳናደርግ ነው የምናመርተው። አጠገባችን ስለሆነ እዚህ ስለሆነ የሚመረተው ህብረተሰቡም ጋር ቶሎ ይደርሳል፣ እኛም ጋር ቶሎ ይደርሳል። በዛ ላይ ጥንካሬያቸውም ራሱ ይሰበራል ምናምን ብለሽ ምርት ፈሪው አይነትም አይደለም። በጣም ጠንካራ ስለሆነ ቶሎ ቶሎ ተደራሽነት ይኖረዋል። እኔ አሁን ከውጭ ስገባ በጣም ውድ ነገር ነው ብዬ ነበር ያሰብኩት፣ የውጭ ምርት ነው ብዬ ያሰብኩት። ሀገር ውስጥ ነው የሚመረተው ስትለኝ እራሱ ዋጋውን ስትነግረኝ ተመጣጣኝ ነው፣ አሪፍ ነው በጣም ተመልካቻችን እንግዲህ እንዲህ በኩራት ሻይ የምጠጣበት እቃ እዚሁ ሀገር ተመረተ። ኢትዮጵያ ውስጥ የተመረተ ምርት ነው። ከዚህ በፊት እንግዲህ በተለይ ከቅርብ ጊዜያት ወዲህ ነው ሀገራችን ውስጥ እንዲ አይነት ምርቶች በስፋት መመረት የተጀመሩት እና ከተለያዩ ሀገራት እያስመጣን ነበረ፣ ወደ ሀገራችን አምጥተን የምንሸጣቸው። አሁን ግን ታሪክ ተቀይሮ ደግሞ በርካታ አምራቾች ሀገራችን ውስጥ በሰፊው እነዚህን ስራዎች ጀምረው ለቤት ውስጥ ቁሳቁሶች የሚሆኑ የተለያዩ ግብአቶችን እያመረቱ ነው የሚገኙት እና እችን የስኳትን ሲኒ እንኳን እዚሁ ተመርቶልኝ እንግዲህ ማሀገሪ ምርት መጠቀም ች ያለው እና ይህ ትልቅ ኩራት ነው ብዬ አስባለሁ። እዚህ መመረቱ ከመኩራትም የተሻገረ ነው። የውጭ ምንዛሬን ይቀንሳል። ከዛም ባሻገር ደግሞ በተመጣጣኝ ዋጋ የምንፈልገውን ያህል ምርት በቀላሉ እንድናገኝ ያግዛል እና። ይህ ትልቅ ስኬት ነው ብዬ አስባለሁ። ተታተላችሁ የምትገኙት አለም ሸማችን ነው። አሁንም አብራችሁ ይሁኑ። ይሄኛው በጣም የተወደደልን የኩኪስ እና የቆሎ ምርታችን በፕሌን አለው፣ ከእንደገና ደግሞ በሰፌድ ዲዛይን ያለው ይሄም መቶ ብር ነው ከኛ ጋር ወጥ መጨለፊያ ምንም አይነት ከለር ወጥ ብታረጉበት የማይዝ በጣም ንጹህ የሆነ የወጥ መጨለፊያችን ነው። ይሄኛው 120 ብር ነው ከኛ ጋር የሚወጣው ይሄኛው እቺ ልጆች በጣም የሚወዷት እና በጣም ብዙ እንደ ሲምፕል ነገር የምንሸጣት የካቻፕ የአዋዜ የሚጥሚጣ ማቅረቢያችን ናት። እቺ ከኛ 25 ብር ትወጣለች እ አንዷ አራቱ መቶ ብር ማለት ነው። ሌላው ይሄ የቡና ሲኒ ማስቀመጫ ያልኳችሁ እቺኛዋ ከኛ በሀያ አምስት ብር ትወጣለች። እቺኛዋ ይሄኛው ይሄ ሳህናችን በጣም ኳሊቲውን የጠበቀ ቆንጆ ሳህናችን በደምብ ተወዳዳሪ የሚሆን ብንሄድም እናፍርበት ምርታችን ነው። ይሄ ሁለት መቶ ብር ነው ከኛ ጋር የሚወጣው። ይሄ እቺ የሲኒ የቡና የወተት ለካፌዎች ማቅረቢያ የሆነች ሳህናችን እና እቺ ሀምሳ ብር ናት ከኛ ጋር የምትወጣው ይሄም በክቡ ሆኖ ሳህናችን እቺኛዋ የምግብ መቢያችን መቶ ሀያ ብር ናት። እቺኛዋ ሌላው በጣም ደስ ብሎን ሳናፍር የምናቀርበባት ደግሞ በሰፌድ ዲዛይን ሆነች የምግብ መቢያችን ናት። ከኛ የሚወጣው በ450 ብር ነው። በሰፌድ ዲዛይን ያለው በጣም ብዙ ሰው የወደደው ነው። ይሄ ደግሞ ከኛ ጋር የሚወጣው በፕሌኑ 350 ብር ነው። ይሄም በጣም ጥራት ያለው ቆንጆ የሆነ ትሪያችን ነው። ከዚህ ቀደም እንግዲህ ከውጭ የሚገቡ ሸክላ ሳህኖች ነበሩ። እነዚህ ሸክላ ሳህኖች ሁላችን ቤት አለ፣ ግን ደፍረን ለመጠቀም ትንሽ ይከብደናል። ምክንያቱም ተሰባሪ ስለሆኑ ይከብዳል። ከዚ በፊት እንግዲህ ከሀገር ውጭ ሲገቡ የነበረባቸውን ዋጋ የምናውቃቸው ነው። አራት መቶ አምስት መቶ ብር ነበር በፍሬ የሚሸጠው። እኛ ጋር እንግዲህ ከሶስት መቶ ሰላሳ ብር ሳይዝም ስላላቸው ከሶስት መቶ ሰላሳ ብር ጀምሮ ነው ያሉት። አሁን ይሄኛው ለምሳሌ ሶስት መቶ ብር ነው የሚሸጠው ይሄ ደግሞ 350 360 ብር ነው የሚሸጠው ማለት ነው። ብዙ ይሄ የተጋነነ ዋጋ ላይ አይደለም ያለው። እነዚህኞቹ ሲኒዎች ደግሞ የማኪያቶ ሲኒዎች ናቸው። በጣም የሚያማምሩ በጣም ቆንጆ ተደርገው የተሰሩ ናቸው። እነዚህ እነዚህ እንግዲህ በደርዘን ነው የሚሸጡት ማለት ነው። በደርዘን ነው የሚሸጥባቸው ዋጋ እንግዲህ ከ800 ብር እስከ 850 ብር ድረስ ነው። እነዚህ ደግሞ የሸክላ ጎድጓዳ ሳህኖች ናቸው ለሾርባ ለገንፎ ምናምን በደንብ የምንጠቀምባቸው ናቸው። እንግዲህ እነዚህ በፍሬ 250 ብር ናቸው። 250 ብር ናቸው። በተለያየ አይነት ከለር አላቸው ማለት ነው። እነዚህ የሸክላ ሳህኖች እንግዲህ በተለያየ አይነት ሳይዝ አለ። ከፍ ያለም ሳይዝ አላቸው። እነዚህ ደግሞ 320 ብር ናቸው። ይሄ ጀበና እንግዲህ ከዚህ ቀደም እናውቀው የሸክላ ጀበና አለ። እሱን እንግዲህ ቆንጆ አድርገን ሰርተን ያመጣ ነው። አሁን ብዙ ጊዜ ከሰመር የሚጠይቀን ነገር እሳት ላይ ይፍጣዳል ወይ? ምንም ችግር አያመጣም ወይ ምናምን የሚል ጥያቄዎች አሏቸው። እሳት ላይ የሚጣዳል ፣ ስቶር ላይ የሚጣዳል። አንዳንድ ቦታም ደግሞ እንደ ማቅረቢያም ሆቴሎች ላይ፣ ሬስቶራንቶች ላይ እንደ ማቅረቢያ ይጠቀሙበታል ማለት ነው። ዋጋው ሰባት መቶ ነው። በሀገራችን የሚመረቱ የማይመስሉ በርካታ ቁሳቁሶች እዚሁ ሀገራችን እየተመረቱ መሆናቸውን ታዝቤያለሁ። ምናልባት ይሄንን ውጭ ላይ ብናየው ከውጭ ታትሞ ወይም ደግሞ እንደዚህ ተሰርቶ በፋብሪካ ደረጃ ወደ እኛ ሀገር የሚመጣ እንጂ እዚያው የእኛ ሀገር ተመርቶ ለእኛው የቀረበ እስከማይመስለን ድረስ ጥራታቸውን የጠበቁ እጅግ የሚያማምሩ እንዲሁም ደግሞ ሀገራዊ ይዘታቸውን የያዙ ሌላም ሀገር ቢሄዱ ይሄ ከኢትዮጵያ ነው የመጣው የሚያስብሉ በርካታ ቁሳቁሶችን እየተመረቱ እንደሆነ ተመልክቻለሁ። ምናልባትም ከዚህ ቀደም እነዚህን ምርቶች ከንጣታቸው አንጻር እንዲሁም ደግሞ ከተለያዩ ሀገራት ሲመጡ ስለነበረ ዋጋቸውን ውድ ከመሆናቸው አንጻር እናቶቻችን በፊ ውስጥ አስቀምጠው እንግዳም ሲመጣ ብቻ አውጥተው ሊጠቀሙባቸው የሚችሉ እቃዎች ነበሩ። እነዚህ አሁን ግን እዚሁ ሀገራችን በቀላሉ የሚተኩና የሚገኙ ምርቶች በመሆናቸው የሸማቾችን አመለካከት የቀየረ እንደሆነ መመልከት ችያለሁ። ቴብላችን የገበታችንን ፎርምን የቀየረው ብዬ ነው ማስቡ። በፊት በጣም የአጭር ጊዜ ልምዳችን እንደምናስታውሰው በትንንሽ ፕላስቲክ እቃዎች ነበረ ምግብ የምናቀርበው። በተለይ ልጆች ቤት ሲሆን ይሰበራል ብለን ስለምናስብ ሸክላዎች ስለነበረ የምንገዛ የነበረው ሸክላዎቻችንን ብፌ ውስጥ አስቀምጠን ለልጆች ግን በፕላስቲክ እቃ ነበር የምናቀርበው፣ ብዙ አብዛኛው ኢትዮጵያ በጣም ጥቂት የሕብረተሰባችን ክፍል ካልሆነ በቀር አሁን እነዚህ እቃዎች ቢሰበሩም እጃችን ላይ እናገኘዋለን ብለው ያስቡታል። ሁለተኛ የመሰበር እድላቸው በጣም ሬር ነው። ሸክላ ሲሆን ወዲያው ስለሚሰበር ይሄኛው ግን ልጅም ቤት ይኖር ትልልቆች የሚኖሩ ኢዝሊ ምግብ አቅርበሽ ለመብላት ኢዝሊ ወተሽ መግዛት የምትችል እቃ ስለሆነ ለማንም ሰው ለማቅረብ በጣም ቀላል ነው። ከብፌ ወጥተው አሁን ኪችን ውስጥ ዴይ ቱ ዴይ መጠቀሚያችን፣ ሁልጊዜ መጠቀሚያችን እቃዎች ሆነዋል እነዚህ ሁሉ ማለት ነው። በጣም የሚያምር እቃ ነው። እንደዚህ አይነት ቤት አይቼ አላውቅም። ኦል ዘ ፈርስት ታይም ነው ይሄ እና እንዲያውም የሀገር ውስጥም አልመሰለኝም። የሀገር ውስጥ ነው ሲሉኝ በጣም ነው ደስ ያለኝ። ሀገራችን ውስጥ እንደዚህ አይነት ምርት መኖሩን አላውቅም። እንደዚህ አይነት ስኒዎችም በአጠቃላይ እቃዎችን እንደዚህ አይነት አይቼ አላውቅም ሌላ ቦታ። እዚህ ነው ያየሁት እና እንዳጋጣሚ ሳልፍ ነው። ከእነሱ ተረክቤ እኔ እሸጣለሁ ማለት ነው። ሸማቾች ላይ የፈጠረው ለውጥ ጥራቱ ነው ብዬ አምናለሁ። ለተሸማች ስናቀርብ እንደነገርኩሽ ነው ቅድም። እምነቱ ራሱ አቀባበሉ መጀመሪያ እውነት ያገር ውስጥ ነው ቶሎ ጥያቄው እሱ ነው። የጥራት ደረጃው ነው እንድናምን የሚያደርገን። ድሮ ላይ የነበረው ምናልባት እንግዲህ ብዙ ጊዜ ስናይ የአገር ውስጥ ነው ስቲ ሰው ጋር ያለው ነገር አቀባበሉ የነበረው እና የእቃውን ኳሊቲ ሲያይ ደግሞ የሚኖረው አቀባበል ይለያያል ሰው እቃዎቹ ጥራታቸው በጣም ቆንጆ ስለሆነ ነው መሰለኝ፣ እስካሁን ድረስ ቅሬታ ያገር ውስጥ በመሆኑ የደረሰ ቅሬታ፣ በመጀመሪያ የጥራት ደረጃቸው በጣም ቆንጆ ናቸው እና ከህብረተሰቡ ጋርም ያለው ተቀባይነት በጣም ቆንጆ ነው። በተለይ ያው በተለይ ተብሎ አብዛኛዎቹ ሁሉንም ተቀባይነታቸው ጥሩ ነው። ግን መቆንጠጫው የቆሎ የስፌቱ ዩኒክ የሆኑ ነገሮች ስለሆኑ እና ትሪው ደግሞ ቦሉ በጣም በአብዛኛው ሰው የሚወደው እነሱ ነው። እቃዎችን ገዝቼ ተጠቅሜ ያለው ጥራታቸው በጣም ቆንጆ ነው። አይዝጉም፣ አይመነችኩም። ሲታጠቡ በአንዴ ይለቃሉ። የወጥ መጨለፊያዎችን፣ የቆሎ ማቅረቢያዎችን፣ ሰርቪሶችን እነሱ ገዝቼ ያለው በጣም አሪፍ ናቸው። ለተጠቃሚም ያው ቶሎ ያገኛቸዋል፣ አሪፍ ናቸው። ከዋጋቸው አንፃርም አሪፍ ናቸው። ከዛኛዎቹ እንዲሁም እነዚህ የተሻሉ ናቸው። እነዚህ የተሻሉ ስለሆነ በጣም አሪፍ ናቸው። ሲታጠውም ቶሎ ይለቃሉ። አዲስ ነገር ሲመጣ ሊከብድ ይችላል ያለው ሁኔታ ግን፣ በጣም ብዙ ተቀባይ አለው። በጣም ብዙ ከስተመር ወዶልናል። እኛ አሁን እንደ ተቀባይነታችን ቆንጆ ነገር ይዘን ለመምጣት ምንጊዜም እየሰራን ያለ ነው። የከስተመሮቻችንን ፊድባክ በደንብ እንቀበላለን። በሆቴሎች ሬስቶራንቶች ላይ የሚሰጡትን ፊድባኮች ለመቀበል እየሞከርን ያለ ነው። ወደ እንትናችን ወደ ሱቃችን ራሱ መግባት የሚሰሩ ሰዎች አሉ። ምን የተለመደው ነገር ሴራሚክ ፕሮዳክቶች ሸክላ ነገር ሲሆን በጣም ውድ ነው ብለን ስለምናስብ ትንሽ እየነግጣሉ። ከዛ ደግሞ ገብተው ጠይቀው ዋጋውን ስንነግራቸው እንዲህ በጣም ርካሽ ነው እና በጣም ይገባዋል ይሉናል። ና በጣም ብዙ ሰው ወዶታል። በጣም ተቀባይነቱም ደግሞ ከአዲስ አበባ ውጭ ያሉ ክፍለ ሀገር ከተሞችም እያላከች ስለሆነ አሁን ላይ በጣም ተወዷል። እኛም ያው የሀገር ውስጥ ምርት ስለሆነ በጣም ኮራ ብለን የሀገር ውስጥ መሆኑን ስንነግራቸው ደስ ይላቸዋል። በፊት የምንሰማው የሀገር ውስጥ ምርት ሲባል ቺፕ የሆነ የማያምር፣ የሚሰበር ምናምን አድርገን የሀገር ውስጥ ነው ምናምን ብለን ነው ወደ ውጭ የምንሄደው። አሁን ግን የሀገር ውስጥ ምርት ነው ብለሽ፣ በተለይ ወጣቱ ጋር ሂደሽ ስታስተዋውቂ የሀገር ውስጥ ነው ብለሽ ስትነግሪያቸው ያላቸው ፕራውድ የመሆን ደስ ማለት እና ደስ ብሏቸው የመግዛት ነገር የሌዘር ምርቶች ላይ በጣም አይቻለሁኝ። እንደዚህ ሆም ሰፕላይስ ላይ በጣም አይቻለሁ። ሸክላ ላይ በጣም አይቻለሁኝ። እና ሰው የሀገር ውስጥ ምርት መሆኑን ሲያውቅ በጣም ደስ ብሎት ነው የሚገዛው። እዚህ ሀገር መመረታቸው በመጀመሪያ ለእኛ ፕራይስ ላይ ያለውን ነገር ጥሩ ነው ለእኛ በጣም ከውጭ የሚመጣ ሲሆንና አገር ውስጥ የተመረተ ሲሆን ዋጋው ላይ በጣም ልዩነት አለ። በጣም በተመጣጣኝ ዋጋ ነው ማህበረሰቡ ጋር ራሱ የሚደርሰው። እኛ ከዚህ ወስደን ለማህበረሰቡ እስከምናደርስ ድረስ ያለው ዋጋ በጣም ቆንጆ ነው። ሰው አቀባበሉ ደግሞ አብዛኛው ሰው የሀገር ውስጥ ነው በቃ እንደዚህ ብሎ እስከሚጠይቅሽ ድረስ ነው ያለው እና በጣም ኳሊቲያቸው ቆንጆች ናቸው። ጥሩ ነው አቀባበሉ። ይሄ ሲኒ በየትኛውም አለም ሀገራት ላይ ያለ ሰው ብታሳዩ የሀበሻ ሲኒ እንደሆነ ያውቀዋል። የሀበሻ ሲኒ ነው በቃ የትም አለም ሀገር ነው የሀበሻ ሲኒ ነው ይላል። ይሄኛውን ደግሞ ስታሳዩ የሌላ ሀገር ሲቪቪ ሊመስል ይችላል። እነዚህን ስራዎች ደግሞ እኛ በምን መልኩ እንሰራቸዋለን፣ ሜድ ኢን ኢትዮጵያ ተብለው እንዲወጡ ማድረግ እንችላለን። አሁን ላይ እየሰራናቸው እያቀድናቸው ካሉ ነገሮች መካከል እነዚህ እንግዲህ ወደ ሌሎች አለም ሀገራት እንዲታወቁ የማድረግ ስራ ነው። ኢትዮጵያ ውስጥ ያለው ዲማንድ በጣም ብዙ ነው። አሁን እኛ አዲስ አበባ ራሱ ማካለል አልቻለም። ገና ሙሉ ኢትዮጵያን ደግሞ ስትዞሪ በጣም ዲማንዱ አለን። በደንብ ፋብሪኮቻችንን ምርቶቻችንን እያሰፋን እየጨመርን በመጣን ቁጥር ዴፊኒትሊ ወደ አፍሪካ መሄዳችን አይቀርም። ወደ ሌላው ሀገር መሄዳችን ወደ መሄዳችን አይቀርም። አሁን እነዚህ ዕቃዎች እኛ ሲሰሩ የተለያዩ ይመጣሉ ከተለያየ ሀገራት አሁን ሲመጡ የሚከፈለው የቀረጥ ሁኔታ አለ። ከዶላር ጭማሪ ጋር በተያያዘ ብዙ ኮምፕሌኖች ሲቀርቡ እናያለን። እነዚህን ግን ግብአቶች እዚሁ ሀገር ውስጥ የሚያመርቱልን የስራ ዕድል ተመቻችቶላቸው የሚያመርቱልን አካላት ቢፈጠሩ ደግሞ ለእኛውም ለእነሱም በጣም ትልቅ ጠቀሜታ አለው። እኛም አሁን ከሌላ ሀገር ስናመጣው በጣም ብዙ ወጪ ወጥቶበት ነው የሚመጣው። ያንንም ሆኖ ግን እኛ ተመጣጣኝ በሆነና ጥራቱን በጠበቀ መልኩ እየሰራ ነው እንገኛለን። እነዚህን ግብዓቶች እዚህ ቢመረቱ፣ መንግስት ይህ ነገር ቢያመቻችልን ደግሞ በጣም ጥሩ አጋጣሚ ሆነልናለ። የቦታ ችግር አለብን፣ ተከራይተን ነው የምትሰራው ቦታ ላይ ሁለተኛ ኤልሲ ኤልሲ ላይ በጣም ከውጭ ስለሆነ ሮ ማቴሪያሎች የምናመጣው ዶላር ላይ ፎሪን ከረንሲ በደል ቢኖረን ደስ ይለናል። ተመልካቾቻችን ስትከታተሉ የቆያችሁት ሳምንታዊውን ዓለም ሸማች መሰናዷችንን ነው። እንግዲህ የተለያዩ የቤት ውስጥ ቁሳቁሶች ግብዓት እንዲሁም ደግሞ ምርቶችን በተመለከተ ዋጋም ስንጠይቅ ነበረ። እንዲሁም ደግሞ አምራቾችን ሸማቾችን አነጋግረናል። በሀገራችን የሚመረቱ በርካታ የቤት መገልገያ ቁሳቁሶች እንዳሉ ተመልክተናል። የዛሬው ዓለም ሸማች መሰናዷችን እንግዲህ በዚህ ተጠናቋል። በሚቀጥለው ሳምንት በሌላ ዝግጅት እስክንገናኝ ድረስ መልካም ቆይታ ይሆንላችሁ። ዓለም ሸማችን በመምራት አብራችሁ ቆይታ ያደረግኩት ዘቢብ ተክላይ ነበርኩኝ። ቸር ሰንብቱ።